ሰላም፣ ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። ዛሬ የምንነጋገረው ስለ ሄፓታይትስ ኤ ቫይረስ ነው። አብራችሁኝ ይቆዩ። አመሰግናለሁ። ሄፓታይትስ ኤ የሚባለው የጉበት በሽታ የሚመጣው ሄፓታይትስ ኤ በሚባል ቫይረስ ሲሆን አብዛኛውን ጊዜ ህጻናትን በማጥቃት ይታወቃል። እንዲሁም የሚመጣውን በተበከለ ምግብና መጠጥ ስለሆነ ሕፃናቶች ብዙ ጊዜ ያገኙትን ነገሮች ወደ አፋቸው በመክተት እንዲሁም ደግሞ በመብላት ለመብላት ተጋላጭ ስለሆኑ ለዚህ ህመም የተጋለጡ ናቸው ማለት ነው። ምልክቶቹን በምናይበት ጊዜ ትኩሳት፣ ድካም ድካም ማለት ማስመለስ፣ ማቅለሽለሽ፣ የምግብ ፍላጎት መቀነስ፣ እንዲሁም በብዙ ሰዎች ዘንድ የሚታወቀው የአይን ቢጫ መሆን ወይም ደግሞ ጆንዲስ የሚባለው እሱ እንደ አንድ ምልክት ሊሆን ይችላል ማለት ነው። በሌላ በኩል ደግሞ ጉበት የሚገኝበት የላይኛው የሆድ ክፍል ህመም ሊኖር ይችላል ማለት ነው። ስለዚህ እነዚህ እነዚህ ህመሞች እንዳለ ሆነ አንድ ሰው እንደ እነዚህ አይነት ነገሮችን በሚጠረጥርበት ጊዜ ወደ ህክምና ተቋም በመውሰድ ተገቢውን ህክምና ማድረግ ይገባል ማለት ነው። ምክንያቱም ከላይ የጠቀስኳቸው ምልክቶች የሄፓታይትስ ኤ ቫይረስ ወይም ደግሞ የሄፓታይትስ ኤ ህመም ብቻ ምልክቶች አይደሉም። ነገር ግን እነዚህ የአይን ቢጫ መሆን፣ ማቅለሽለሽ፣ ማስመለስ፣ ትኩሳት፣ ድካም ድካም ማለት እነዚህ በአንድ ላይ ከመጡ ሄፓታይትስ ኤ ሊኖር ይችላል ማለት ነው። አጋላጭ ሁኔታዎችን በምናይበት ጊዜ እንደነገርኳችሁ በንክክ የሚተላለፍ በተበከለ ምግብና ውሃ አማካኝነት የሚተላለፍ ህመም ነው። ስለዚህ ጎዳና ተዳዳሪዎች ወይም ደግሞ ንጽህናውን ያልጠበቀ ምግብ የሚመገቡበት የሚመገቡ ሰዎች ለዚህ የተጋለጡ ናቸው። በመጀመሪያ ደረጃ እነዚህ ሰዎች ለዚህ የተጋለጡ ናቸው። እንደዛ የሚኖሩ ሆነው የተጨናነቀ ቦታ ላይ በአንድ ክፍል ውስጥ ለብዙ ሰው የሚኖርበት ቦታ ላይም ንክኪ ስለሚበዛ ለዚህ የተጋለጡ ናቸው። የተለያዩ የህፃናት ማቆያ ትምህርት ቤቶች፣ ሆስፒታሎች፣ የነርሲንግ ሴንተሮች እነዚህም እነዚህም ለሄፓታይቲስ ኤ መጋለጥ አጋላጭ እንደ አንድ አጋላጭ ሁኔታዎች ናቸው። ምክንያቱም ንክኪ አለ። አብዛኛው ብዙ ሰው በአንድ ቦታ በሚኖርበት ጊዜ የነገሮች የምግቦች ወይም ደግሞ የውሃ የመበከል እንትን ከፍ ይላል ማለት ነው። ስለዚህ እነዚህ እንደዚህ አይነት ኮንዲሽኖች ውስጥ የሚኖሩ ሰዎች የተጋለጡ ናቸው። ትምህርት ቤቶችን በምናይበት ጊዜ ደግሞ ትምህርት ቤቶች አብዛኛውን ጊዜ ሕፃናት ያሉበት ትምህርት ቤቶች ምግብ በአንድ ላይ ነው ስቶር የሚደረገው ኦር ደግሞ በአንድ ክፍል ውስጥ ነው የሚመገቡት። ይጫወታሉ እና ጭቃም እንደነገርኳችሁ ቅድም በሚጫወቱበት ጊዜ ቁሻሻና ንጹህ ነገር መለየት ስለማይችሉ ለዚህ የተጋለጡ ናቸው። ስለዚህ መዋለ ህጻናት የሚውሉ ህጻናት መዋያ ትምህርት ቤቶች ውስጥ እና ደግሞ ነርሲንግ ሆም ነርሲንግ ኬሮች ውስጥ የሚኖሩ በአንድ ላይ ሆነው የሚኖሩ ታካሚዎች ለዚህ የተጋለጡ ናቸው ማለት ነው። ሌላው ደግሞ የአደንዛዥ እጾችን በአይቪ ወይም ደግሞ በደም ስር በመርፌ የሚወስዱ ሰዎች ለዚህ ህመም የተጋለጡ ናቸው። ኖርማሊ እነዚህ ሰዎች ለሄፕታይትስ ኤ ብቻ ለሄፕታይትስ ኤ ብቻ ሳይሆን ለተለያዩ ለሌሎች ለቢም ለሲ ሄፕታይትስ ቢ ና ሲ የሚባሉ ሌላ ከበድ ያሉ ሄፕታይትስ ታይፖች አሉ። ለእነሱ የተጋለጡ ናቸው። ለተለያዩ ኢንፌክሽኖችም የተጋለጡ ናቸው። ነገር ግን ርዕሳችን ሄፓታይትስ ኤ ስለሆነ የአይቪ ድረግ ዩዘሮች ወይም ደግሞ በደም ስር የሚወሰድ የአደንዛዥ እጾች የሚጠቀሙ ሰዎች ለሄፓታይትስ ኤ የተጋለጡ ናቸው። በምናይበት ጊዜ ሄፓታይትስ ኤ አብዛኛውን ጊዜ በራሱ ክሊር አውት የሚያደርግ እንትን ነው፣ ቫይረስ ነው። ነገር ግን ምልክት አንዳንድ ጊዜ በራሱ አብዛኛውን ጊዜ ማለት ይቻላል በራሱ ክሊራውት የሚያደርግ ቫይረስ ነው ከሰውነታችን ውስጥ ምክንያቱም ሰውነታችን በራሱ የመከላከል አቅም ማስወገድ ይችላል። ነገር ግን አንዳንድ ሰዎችን ወይም ደግሞ የመከላከል አቅማቸው ዝቅ ያለ ሰዎችን እርግዝን እርጉዞችን እንዲሁም ደግሞ ሽማግሌዎችና ትንንሽ ህጻናቶች ላይ ከባድ የሆነ የጉበት ጉዳት ሊያስከትል ይችላል። ለሄፓታይቲስ ኤ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ጥያቄ፣ አስተያየት፣ ኮሜንት ወይም ደግሞ ምንም አይነት ልትነግሩ የምትፈልጉትን ነገር በኮሜንት ሴክሽን መጻፍ ትችላላችሁ። ከወደዳችሁት ቪዲዮ ላይክ አድርጉት። እንደዚህ አይነት ቪዲዮዎች ለማግኘት ለወደፊት ሰብስክራይብ በማድረግ ቤተሰብ እንዲሆኑኝ ይጠይቃለሁ። አመሰግናለሁ።